ሰላም ውድ ተመልካቾች እንዴት ናችሁ? እንዴት ከርማችኋል? ዛሬም በሌላ በአዲስ ቪዲዮ መገናኘት ችለናል ማለት ነው። እንግዲህ የዛሬው ቪዲዮ አንድ ዌብሳይት ነው የምጠቁማችሁ ማለት ነው። በጣም አሪፍ ዌብሳይት ነው፣ መስሪያ ቤት ላይ ለሚሰሩ ሰዎች፣ ለተማሪዎች፣ እንዲሁም ለተለያየ ጉዳዮች ልትጠቀሙበት የምችሉበት አይነት ዌብሳይት ነው። የዌብሳይቱ ስም ምን ይባላል? እዚህ ጋር ሰርች ባር ላይ መጥቼ አይ ላቭ ፒዲኤፍ ዶት ኮም የሚል ዌብሳይት ነው። ምናልባት አንዳንዶቻችሁ ልታቁት ትችላላችሁ፣ እንዲሁም ደግሞ ማታቁት ሰዎች ሊኖሩ ይችላሉ። ይጠቅማችኋል ብዬ ወደ እናንተ ይዤ መምጣት እችላለሁ ማለት ነው። እንግዲህ ይሄ ዌብሳይት ምንድን ነው የሚሰራልን ብለን በምንመለከትበት ሰዓት፣ ያው ዝች ጋር ዲስክራይብ እንዳደረጉት ኤቭሪ ቱል ዩ ኒድ ቱ ዩዝ ፒዲኤፍ አት ዩር ፊንገር ቲፕስ ኦል መቶ ፐርሰንት ፍሪ የሆነ ዌብሳይት ነው፣ ምንም የሚያስከፍለን ነገር የለም ኢዚ ቱ ዩዝ ነው እና ደግሞ እነዚህን ቱሎች ይዟል ማለት ነው። ውስጡ አካቶ እነዚህን ቱሎች ይዟል ማለት ነው። ለምሳሌ እዚህ ጋር መርጅ ፒዲኤፍ፣ የተለያዩ ፒዲኤፍ ፋይሎችን መርጅ አድርገን መያዝ ያስችለናል ማለት ነው። የተበታተኑ ፒዲኤፍ ፋይሎች ቢኖሩን እነዛን ፒዲኤፍ ፋይሎችን አንድ ላይ መርጅ አድርገን መያዝ እንችላለን ማለት ነው። ለምሳሌ ሲቪ በምናስገባበት ሰዓት የተለያየ ቦታ ላይ የስራ ልምዳችን ይኖራል፣ ዜን የትምህርት ዶክመንቶቻችን ይኖራሉ፣ ከቨር ሌተር ምናምን የሚባሉ ነገሮች አሉ ማለት ነው። እነሱን ነገሮች አንድ ላይ በአንድ ፋይል አጠቃላችሁ ላኩልን ብትባሉ የቀጣሪው መስሪያ ቤት እነዚህ የተለያዩ ፒዲኤፍ ፋይሎችን ማለት ነው አንድ ላይ መረጃ አድርገን መያዝ ያስችለናል ማለት ነው። በኋላ እየከፈተን የምናየው ይሆናል። ለአሁን ግን እንደዚህ ያለ ጠቀማል ማለት ነው። መርጅ ፒዲኤፍ። ሌላው ደግሞ ስፕሊት ፒዲኤፍ። ምናልባት መርጅ አድርገን የያዝናቸውን ፋይሎች ስፕሊት አድርገን መጠቀም እንችላለን ማለት ነው። ለምሳሌ የትምህርት የኦሪጂናል የትምህርት ዶክመንታችንን ስፕሊትና ማድረግ እንችላለን። እንዲሁም የተለያዩ ፎር ኤግዛምፕል የትምህርት ማስረጃዎቻችን ምናምን አሁን ቅድም እንዳልኳቸው አንድ ላይ አረግናቸው እነዛን ደግሞ ለብቻም ስፕሊት ማድረግ እንችላለን። ዜን ደግሞ የተለያዩ ቡኮችን ትንሽ በዛ ያሉ ፒዲኤፍ ፋይሎችን የምንፈልጋትን ፓርት ብቻ ስፕሊት አድርገን መውሰድ እንችላለን ማለት ነው በዚህኛው። ሌላኛው ኮምፕረስ ማድረግ እንችላለን ፒዲኤፍ ፋይሉ ማለት ነው። ኮምፕረስ ማድረግ ማለት ፋይል ሳይዙን ሬዲዩስ ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ብዙዎቻችን የምንፈልገው ነገር ፒዲኤፍ ቱ ወርድ፣ በፒዲኤፍ የመጣውን ፋይል ወደ ወርድ ቀጥታ መቀየር እንችላለን ማለት ነው። ቀጥታ ፋይሉን መጥራት ነው እዚህ ላይ ዜን ወደ ወርድ ይቀይርልናል ማለት ነው። ያው ፒዲኤፍ ላይ ብዙ ነገር ኤዲት ለማድረግ እንደሚያስቸግር ታውቃላችሁ። ለመጨመር ምናምን ነገር እንደዚህ አይነት ነገሮችን ለማድረግ ትንሽ ይከብዳል። ሶ እነዛን ፒዲኤፍ ፋይሎችን ወደ ወርድ ፋይል መቀየር ይኖርብናል ማለት ነው። ሌላው ፒዲኤፍ ፋይሉን ወደ ፓወርፖይንት አውቶማቲካሊ የሚቀይርልን ነው። እዚህ ጋር እነዚህን የተለያዩ ፒዲኤፍ ፋይሎችን አስገብተን ዜን እኛ ብዙ መስራት ሳይጠበቅብን ወደ ፓወርፖይንት ይቀይርላን ማለት ነው። ምናልባት ከተቀየረ በኋላ ታች የምታረቁት ነገር የምታስተካክሉት ነገር ካለ ብዙ ጊዜ ሳይፈጅባችሁ ማስተካከል ትችላላችሁ ማለት ነው። አንዳንዶቹን ስላይዶች ማለት ነው። ሌላው ደግሞ ይኸው እዚህ ጋር እንደምትመለከቱት ፒዲኤፍ ቱ ኤክሴል፣ እንግዲህ ይህንኑ ፒዲኤፍ ፋይል ደግሞ ቀጥታ ወደ ኤክሴል መቀየር ይችልናል ማለት ነው። ማኑዋሊ በንሰራው ይህን ነገር ምን ያህል እንደሚያስቸግረን ኦልሬዲ የምታውቁት ነገር ነው ማለት ነው። ሌላው ወርድ ፋይላችንን ወደ ፒዲኤፍ መቀየር፣ ለምሳሌ የትምህርት ዶክመንታችን ሊሆን ይችላል። ሌሎችም ነገሮችን በፒዲኤፍ ሰሜት አድርጉ ሊሆን ይችላሉ ቀጣሪ ድርጅቶች እንዲሁም የተለያየ ቦታ ሰው እነዚህም በወርድ የተሰሩትን ፋይሎች ወደ ፒዲኤፍ ፋይል ቀይረን ማስቀመጥ ያስችለናል ማለት ነው። እንግዲህ አሁን እዚህ ላይ ከምነግራችሁ ነገሮች ላይ አንዳንዱን ነገሮች እየሞከረን የምናየው ይሆናል ማለት ነው። ሌላው የፓወርፖይንት ፋይሎችንም ወደ ፒዲኤፍ መቀየር እንችላለን። ኤክሴሉን ወደ ፒዲኤፍ እንግዲህ ቫይስ ቨርሳ እያደረግን ብዙዎቹን ነገር መጠቀም እንችላለን ማለት ነው። ከዛም ባለፈ ደግሞ ፒዲፍ ቱ ፒሲ ፒዲፍን ፋይል ወደ ጂፒሲ ፋይል ወደ ፎቶ ፎርማት መቀየር እንችላለን ማለት ነው። ጂፒሲንም ወደ ፒዲፍ ማስገባት እንችላለን። ሌላው ደግሞ አሪፍ ፓርቱ ደግሞ ፒዲፍ ላይ ሳይን ማድረግ እንችላለን፣ ፊርማችንን ማስገባት እንችላለን ማለት ነው። እስቲ ሌላው እዚጋ እንደምታዩት ሌላ ፕሮቴክት ፒዲፍ ፋይሉን ፕሮቴክት ማድረግ እንችላለን በፓስወርድ አንሎክ ማድረግ እንችላለን በፓስወርድ የተቆለፉ ፒዲኤፍ ፋይሎችን ማለት ነው። አንዳንዴ ከዌብሳይት ላይ የተለያዩ ፋይሎችን በምታወርዱበት ሰዓት በፒዲኤፍ በፓስወርድ የተቆለፉ ሊሆን ይችላሉ። ሶ እነዛን በፓስወርድ የተቆለፉ ፋይሎችን ፓስወርዳቸውን ሪሙቭ እንድናደረግ ይረዳናል ማለት ነው። ሌሎችም ፋይሎች አሉ፣ ግን በዋነኝነት እነዚህን ብዙ ጊዜ ዴይቱዴ ቱ ዴይ ላይፋችን ላይ የምንጠቀማቸው ናቸው ብዬ ያሰብኳቸው እነዚህ ከላይ ያሉት ናቸው። ሶ እነሱን እስቲ ቼክ እያደረግን እናያቸው። ለምሳሌ መርጅ ፒዲኤፍ ፋይል የተለያዩ ፒዲኤፍ ፋይሎችን እንዴት መርጅ ማድረግ እንደምንችል አሳያችሁ። መጀመሪያ ቀጥታችን ክሊክ ነው የምናደርገው። ከዛ ክሊክ ካደረግን በኋላ ይሄው ዚች ጋ ሰሌክት ፒዲኤፍ ይልናል። ፒዲኤፍ ፋይሉን ሰሌክት እናደርጋለን፣ ወይ ደግሞ ድራግን ድሮፕ ማድረግ እንችላለን። ዚጋ መጥተን ማለት ነው ፋይሉን ቀጥታ ምተን ዚጋ መልቀቅ ማለት ነው ለአሁን ሰሌክት ፒዲኤፍ ፋይል ብለን እንለፈው። ኦኬ ሰሌክት ፒዲኤፍ አርኩኝ። ዜን ፋይሎችን ያስቀመጥኩበት ቦታ አለ። ለዚሁ ስራ ብዬ አንድ የተወሰነ ፋይሎችን ያስቀመጥኩት አለ። እዚህ ጋር ፒዲኤፍ ፋይሎች አሉ። ለምሳሌ እነዚህን ሁለት ፒዲኤፍ ፋይሎችን መርጅ ማድረግ ነው የፈለኩት ማለት ነው። ሁለቱም የተለያዩ ሰርተፍኬቶች ናቸው። ሶ እነዚህን ፋይሎች ሁለቱንም ሰሌክት አድርግና ኦፕን እለዋለሁኝ። ከዛ ይኸው በዚህ መልኩ አመጣልኝ ሁለቱንም ፋይሎች ማለት ነው። ቀጥታ እዚህ ጋር ምንድር ማድረገው ከዛ መርጅ ፒዲኤፍ ነው የምለው መርጅ ፒዲኤፍ ስለው ኦልሬዲ ቶሎ መርጅ አድርጎ ጨረሰልኝ። ከዛ በኋላ መርጅ የተደረገውን ፒዲኤፍ ዳውንሎድ ማድረግ ነው የሚጠበቅብኝ ማለት ነው። ምናልባት አይዲኤምም ዳውንሎድ ካላችሁ አይዲኤም ያው ዲቴክት አድርጎ ይመጣል ማለት ነው። ዳውንሎድ ፋይሎች ሲመጡ ያው አይዲኤም እንደሚመጣ ታውቃላችሁ። እሱንም የራሱ የሆነ ሴቲንግ አለ፣ ሌላ ጊዜ ማሳያችሁ ይሆናል። እሱን ግን ለአሁኑ ኢንኬዝ እንኳን እንትን ባይኖራችሁ ፒዲኤፍ አድርጉኝ፣ አይዲኤም ባይኖራችሁ ይሄኛው ቀጥታ ያወርድላችኋል ማለት ነው። ስትነኳት ቀጥታ ዳውንሎድ ፎልደራችሁ ውስጥ ያስቀምጥላችኋል ማለት ነው። ወይ ደግሞ አይዲኤምም ካላችሁ ከአይዲኤሙ እንደዚህ ስታርት ዳውንሎድ ብላችሁ ማውረድ ትችላላችሁ ማለት ነው። ዜን እስቲ አሁን መርጅ ያደረገውን ፋይሎች እንያቸው። ቅድም እንዳያችሁት መጀመሪያ ኢምፖርት አድርጌ ሳመጣ ሁለት የተለያዩ ፒዲኤፍ ፋይሎች ነበሩ። አሁን ግን እንዴት አድርጎ እንዳመጣቸው እንመልከተው። ውስ ከፈትኩት። ዜን ይው የመጀመሪያው ፋይል አለ፣ ሁለተኛው ፋይል አለ ማለት ነው። እዚጋ እንደምታዩት ስለዚህ በዚህ መልኩ ሁለት የተለያዩ ፒዲኤፍ ፋይሎችን መርዥ ማድረግ ትችላላችሁ ማለት ነው። ሶ አሁን ከዚህ ጋር ልውጣ እና ወደ ሁለተኛው እንሂድ ማለት ነው። ወደ አንድ የባክለዋለኝ ከዛ ስፕሊት ፒዲኤፍ ደግሞ አሁን መርዥ ያደረግናቸውን ፒዲኤፍ ፋይሎችን ደግመን እስቲ እናለያያቸው። መጀመሪያ ላይ ያው መርጅ ያረኩትን ቅድም መርጅ አሁን መርጅ ያረኩትን ፋይል እንዲሁ እዚህ ጋር መጥቼ ሴፓሬት ማድረግ እችላለሁ ማለት ነው። ሴፓሬት አድርጌ ለየብቻ ማስቀመጥ እችላለሁ ማለት ነው። እዚ ጋር ስነካው ምን ያመጣልኛል? ሴሌክት ፋይል ለዋለ ወይ ከዛ በኋላ እዚ ጋር መጥቼ እዚ ጋር መጥቼ ኦፕን ሎው እና ከዛ እዚጋ መጥቼ ስፕሊት ማድረግ ነው ማለት ነው። ስፕሊት ሳደረገው እዚጋ ፔጁን መምረጥ እችላለሁ ማለት ነው። ሶስት ነበር ያለኝ ፍሮም ዋን ቱ ከአንዱ አንድ አርገ ነው ነበር አለ። መርጅ ስናደረግ ያው አንድ ነው የምናደርገው። ሶ አሁን ወደ ሁለት ነው ቀይርልኝ ምለው። ከዛ ስፕሊት ትለዋለ። ዜን ዳውንሎድ ለዋለ ከዛ በቀጥታ ዳውንሎድ ፎልደራችን ውስጥ ይገባል ማለት ነው። ዳውንሎድ ፎልደራችን ውስጥ ይገባል። እሺ፣ በቅ በመቀጠል ወደ ሆም ወደ ሆም እንገባና ዜን አሁን ደግሞ ኮምፕረስድ ነው። ያው አክቹዋሊ ሰፋ ያለ እንደ መጻፍ አይነቶች ምናም ነገር ሲሆኑ ነው ፋይሉ የሚበዛው። አንድ ሁለት ፔጅ ከሆነ ግን ያን ያህል ስለማይበዛባችሁ ኮምፕረስን ማድረግ ላይ ይጠበቅባችሁ ይችላል። ወይ ደግሞ እንደ ኮምፒውተራችሁ የስቶሬጅ ሳይዝ መጠን እያያችሁ ኮምፕረስ ማድረግ ትችላላችሁ ማለት ነው ኮምፕረስ ምንም ሌላ እንትን የለውም ትሪክ የለውም የፋይል ሳይዙን ይቀንስልናል ማለት ነው በራሱ ጊዜ ሌላው ፒዲኤፍ ቱ ወርድ ነው ፒዲኤፍ ፋይሎችን ወደ ወርድ መቀየር ሶ ዚች ጋር ሰሌክት አደርጋለሁኝ ከዛ ፋይሉ ያለበት ቦታ እሄዳለሁኝ የቅድሞ ኤክሰርሳይዝ ፋይል ያስቀመጥኩበት ጋር ይሄድና ይኸው፣ ያው እዚህ ጋር ወርድ ፋይል አለኝ። ሶሪ ፒዲኤፉን ነው ወደ ወርድ አሁን የምንቀይረው። ሶ ወደ ፒዲኤፉ ፋይል ነው የሚሄደው ማለት ነው። ይኸው እዚህ ጋር ቅድም መርጃ አድርጌ ያስቀመጥኩትን ፋይል ከፍተዋለሁኝ። ኦኬ ከዛ ኮንቨርት ወርድ፣ ከዛ ዳውንሎድ ማድረግ ነው የተቀየረውን ፋይል ይኸው እዚህ ጋር በወርድ ፎርማት አመጣልኝ ማለት ነው። ይሄው እዚህ ጋር በምታዩት መልኩ በወርድ ፋይል አመቶልኛል ማለት ነው። ሶ እዚህ ጋር እንደፈለገኝ ኤዲት ማድረግ እችላለሁኝ፣ ደስ ያለኝን ስራ መስራት እችላለሁኝ ማለት ነው። ወደ ወርድ አምጥቼዋለሁ ማለት ነው። አሁን ግን ፒዲኤፍ የነበረውን ፋይል እሺ። ወደ የሚቀጥለው ስንሄድ ደግሞ ምንድነው ማድረግ የምንችለው? ፒዲኤፍ ፋይሉን ወደ ፓወርፖይንት ፒዲኤፍ ፋይሉን ወደ ፓወርፖይንት ነው የሚቀይርልን ማለት ነው። ለምሳሌ እነዚህን ሶስት ሁሉ ሰራቸው እና ኦፕል ብለው ዳውንሎድ ለዋለ ከዛ በኋላ ይኸው እዚ ጋ ወደ ፓወርፖይንት ቀይሮልኛል ማለት ነው። የቅድሙን የፒዲኤፍ ፋይሉን ወደ ፓወርፖይንት ቀጥታ ቀይሮልኝ ነው የምታዩት። ያው እዚች ጋ እንደምታዩት የተለያየ ስለ በስላይድ በስላይድ አድርጎ አስገብቶልኛል ማለት ነው። ሌሎችም ፋይሎች ቢኖርኝ እዚህ ጋ እንደዚህ እያስገባቸው ይሄድ ነበረ ማለት ነው። ሌላኛው ፓርት ስንሄድ ማለት ነው፣ እዚህ ጋር ደግሞ ፒዲኤፍ ፋይሉን ወደ ኤክሴል ፎርማት ነው የሚቀይርልኝ። ጀስት ቅድም ፕሮሰሱ ያው ተመሳሳይ ነው። ሴሌክት ፋይል እና ሴሌክት ፒዲኤፍ እንለዋለን። ከዛ ፒዲኤፉን ያስቀመጥንበት ቦታ እንሄድና እና ያንን ፋይል በቅድሙ መልኩ ኦፕን እንላለን። ይህ ከሆነ ኦፕን እንላለን እዚች ጋር ከዛ በኋላ ኮንቨርት ነው የምንለው ማለት ነው። ይህን ፋይል ኮንቨርት አድርገን ወደ ኤክሴል ነው የምንለው። ከዛ ኮንቨርት አድርጎ እንደ ቅድሙ ዳውንሎድ ፎልደር ውስጥ የሚያስቀምጥልኝ ይሆናል ማለት ነው። ሲምፕል ስቴፕ ነው የምትጠቀሙት ማለት ነው። ይሄኛው ደግሞ ወርዱን ወደ ፒዲኤፍ ፋይል ነው የሚቀይርልን። ወርዳችንን ሰሌክት እናደርጋለን ካስቀመጥንበት ቦታ ሶ፣ እዚጋ ለምሳሌ አንድ ወርድ ፋይል አለኝ። ከዛ ይሄንን ወደ ፒዲኤፍ እቀይርልኝ እለዋለ ወይ። ከዛ በኋላ እዚ ጋ እንደተለመደው ዳውንሎድ አድርጌ ፋይሎቼን እዛ ከእጄ ማየት ነው የሚጠበቅብኝ ማለት ነው። ኦኬ ሌላው እንደምታዩት እዚህ ጋር ተመሳሳይ ነገር ነው ፓወርፖይንቱን ደግሞ ወደ ፒዲኤፍ ቀይርልኝ ማለት ነው ማለት ነው። በጣም ፍሌክሰብል ነው። በጣም ለአጠቃቀም ምቹ ቀላል ነው። በዛ ላይ ደግሞ ፍሪ ነው። ሶ ሁላችሁም ይህንን ነገር ተጠቀሙት። ኦንላይን ላይ ነው ቀጥታ ኢንተርኔት ኮኔክሽን ብቻ ነው የሚያስፈልጋችሁ። ስለዚህ ኦንላይን ላይ ቀጥታ መቀየር ያለባችሁን ነገሮች እዚህ ጋር እየቀየራችሁ መጠቀም ትችላላችሁ። ምንም አይነት ሶፍትዌር ማውረድ አይጠበቅባችሁም። ጀስት ኦንላይን ላይ ገብታችሁ ፋይላችሁ መስጠት ነው። ከዛ በኋላ እሱ ራሱ ፕሮሰስ አድርጎ ጨርሶ ወደ ኮምፒውተራችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ይጠቅማል ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ። ለሌላ ሰው እንዲደርስ ይሆናል ማለት ነው፣ ላይክ እናንተ ባረጋችሁት ቁጥር። ቻናልን ከወደዳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው እስከምንገናኝ ድረስ በሰላም ቆዩልኝ። ቻው